ቅምቅሞች፣ ማለት ነው ገመዳፎች፣ ማለት ነው። አቼ አቼ አቼ ማንን ነው ገመዳፍ የምትይው? ማንን ነው ገመዳፎች ለቅምቃሞች የምትይው? እውነትሽን ነው? እኛንን ወይስ አንቺ ነሽ? ሌላ ደግሞ ሩታየ ሞዴሊስቷ፣ ሞዴሊስቷ መጥታለች። አሰላሙ አሌይኩም ረመቱላ በረካቱ። ውድና የተከበራቸው ቻናል ቤተሰቦች እንዴት ናችሁ? ላይ በያላችሁበት ሰላምና ጤና ደስታ መኝላችኋለሁ። ላይክ ሼር ሰብስክራይብ እያደረጋችሁ እስከመጨረሻ ተከታተሉኝ እና ቲክቶክ ላይ አብርሽና ሩታ የራሳቸው የሆነ ስራ ይጀምሩ ብለን ስራ ዲራማ ጀምሩ ብለን ብንናገር ዲራማ ቀድመው ጀመሩ። እነማ ኦዲንሶቹ እሱም ገመዳፎች፣ እናንተ ራሳቸው እንጀላችሁ ተሰዳደቡ። እውነቴን ነው የምላችሁ፣ ገመዳፎች አይባልም የሰው ልጅ። እናንተ እናንተ አሁንም ዬ ማለት ነው። እመቤት ይቅርታ ያደርግልኝና እንዳትሰድብኝ፣ እኔ አልሰድብሽም ትልቅ ሰው ነሽ፣ አከብርሻለሁ ማለት ነው። አሁን እኔ ትልቅ በሆነም በቃ ተጠቅሜበታለሁ ትያለሽ ብዙ ጊዜ አውቃለሁ። ምላስ ይለዋል ነው የእኔ እናት፣ ሰጥቶሻል እኮ አንቺ እና። ለማንኛውም ገመዳፎች ማን ነው ገመዳፍ? ማን ነው ገመዳፍ? እኛ ወደን እና ፈቅደን በተከተልንበት አንድን ሰው ገመዳፍ ይባላል። የኔ እናት፣ አንቺ እኮ ከዚህ በፊት ማለት ነው፣ እመቤት ልንገርሽና አንቺ ከዚህ በፊት በአብርሽና በሩታ ቲሸርት አልሰርተሽ ነበር? አይደለም እና ታዲያ ያንን አብርሽና ሩታ ወደሻቸው ነው ወይስ? እኔ አብርሽና ሩታ የሰጠኝ ስልኬ ነው የመዳን ዋይፋይ ነው ብለሻል። አዎ ለየትኛውም ሰው የመዳን ዋይፋይና ስልካችን ነው አብርሽና ሩታ ያስተዋወቀን ወይም ደግሞ እየሰጠን ማለት ነው ወደንና ፈቅደን እንድንከተላቸው ያደረገን የመዳን ዋይፋይና ስልካችን ነው። ነገር ግን ምንድን ነው ይህንን አክል አልፋችሁ ከራስ አልፋችሁ ቤተሰብ አይቀራችሁ የምትሰዳደቡት ማለት ነው ገመዳፎች እንደነችና ማን ነው አፋችን የተስተካከለ፣ የተስተካከለ አፍ ነው ያለን። የምሬን ነው ምልሽ፣ የተስተካከለ ምን የመሰለ አፍ ነው ያለን። እያንዳንዱ ተመልካች እንደ በቪዲዮ በቪዲዮ ተነቃቅላችሁ ውጡ፣ እንዲወጡ ነው አላማችሁ ሳስበው እና፣ ከዚህ በፊት ያው ቲሸርት አሰርተሽ ነበር ባብረሽ ነበር፣ ወጣ። ስለዚህ እሱ ምን እያደረግሽ ነበረ? ለምሳሌ ወደሻቸው ነው ወይስ ለቢዝነስ ነው? ሰሞኑን የራሱ እንትና አብዝቶ እንትን እንግዲህ እንዲህ ሲል ራሱ እንዳይነገድብን ፈርቼ ነበረ፣ ግን አልተነገደብንም። እኛም ደግሞ ነቄነን በስንት አንዱ ልጆች ናቸው ለራሳቸው እንዲለብሱት የገዙሽ የነበረው ነገር፣ ግን አንቺ ለቢዝነስ ነው ብለሽ ተናግረሻል። እሱ ነም ማለት ነው እና ምን ሆነሽ ነው? ምን ነክቶች ነው? አንቺ ልጅ ምን እየሆንሽ ነው? ብለሽ ብለሽ ገመዳፎች የተስተካከለ አፍ፣ ልክ እንዳንቺ አፍ የተስተካከለ አፍ ተሰጥቶናለን። አሁን አንቺ ገመዳፍ አደለሽም ወይ አይደለሽም? ምክንያቱም ትልቅ ነሽና ነው እኔ ትልቅ ንበት ሰው ልጅ ትልቅ በመሆን አከብረዋለው እንጂ በነገራችን ላይ እኔ ትንሽ ነኝ እያልኩኝ ያ እኔም ትልቅ ነኝ እኔም ትልቅ ነኝ ማን ከማን ያንሳል እውነቴ ነው ምላችሁ ሁሉም ማን ከማን ያንሳል ሁላችንም ትልቅ ነን አይደለም ስለዚህ ምን እየሆንሽ ነው አንቺ ልጅ አብረሽና ሩታ እንደዚህ እንደዚህ ያላችሁትን ነገር አልፈነዋል እና እናንተ አሁን አብረሽና ሩታ ዛሬ ይገባሉ። ለማንኛውም በመቀጠል ደግሞ ያው ቪዲዮ የሚለቀቅልን ገና ከስንት ቀን በኋላ ነው፣ አሁን አይለቀቅም። እየሰሙን ወይኔ ተናፈቁን ያላችሁ እናንተ ልጆች አረባካችሁ ተው። ያው ፉዓድ ጀምሮታል አብረሽ ይጨርሰዋል ተብለዋል። እንግዲህ ነገሩ ማለት ነው ይሄ ነው፣ ጋይስ። እኔ እውነት ነው ብላችሁ ፍርጥ ነው ማደርገው እኔ ውሸት አልወድም። እና ፉዓድ ጀምሮታል አብረሽ ይጨርሰዋል ተባለ። ስለዚህ ጨርሰው አማቻችን አማች አይደለም ለኔ፣ እንደ ይሄኛው የሰፈር ጎረቤት ሆኖ አማች ሊሆን አይችልም። አማች አይደለም ልጃችን። አዎ ልጃችን እና አብረሽ ገብተ ጨርሰው ማለት ነው። እና ሩታ ሞዴሊስቷ ደግሞ ለሩታዬ በቅርቡ ምንድን ነው የሚደረግለት? ያው ሞዴሊስትነት ከዚህ በፊት ተነግሯቸዋል ብዬ አስባለሁ። አብረሽም ተነግሯል። የሞዴሊስትነት ዓላማ አላት። እሱም ምን እንደሳካላት አለው ብሎ አብረሽ እንግዲህ ተናግሮ ነበረ። ከሰማችሁት ከሆነ የዛሬ ስንትና ስንት ዓመት አልፎታል ይመስለኛል። እና አሁን ደግሞ ህልሙ ለማሳካት ቀብራራው እንግዲህ ደፋ ቀና እያለላችሁ ነው። ወዲ ወይ ደበላቸው እናንተ ሞዴሊስት ሆና ለብሳ ዘንጣ ጫማውን ወደዚ ወደዚህ እያለች ከመጣች ማለት አስባችሁታል። እና ጸጌም እንደዛ አሉ ጋይሳ አሉ። እኔ ነግራችኋለሁ። ለምን ለምን ደብቅላቸዋለሁ? እና ፀጉሻም እንደዛ ያው ፀጉሻ እያበደች መታለች። ማታ በቲክቶክ ነበረች እብድ፣ እኔ እወዳታለሁ። በዚህ አጋጣሚ ማለት ነው የሩታዬ መከታ። ማለት ይህ ሰሞን ተዋዳችኋል። ስትዋደዱ እኛም እንወዳችኋለን፣ ስትጣሉ ደግሞ እንጣላችኋለን። እና እንደዚህ ተስማምታችሁ ስመጡ ደስ ይለናል። ግን ያውዳኔ ቁማሬ ጉማሬ ጉማሬ ብሎሻል። ፀጉሻ አንቀሽ ያዥው። ስትገቢ ጸጉሮን ንጭት አደርገሽ ያዥው። እውነት ነው የምልሽ፣ ብድር በምድር አስከፊውና፣ ለማንኛውም ህልሟ ይሳካል። በቀርቦ ማለት ነው። ስለ ትምህርቷ የምትጠይቁኝ ልጆች አላቸው። እኔ እውነት ለመናገር ስለ ትምህርቷ ጠይቅ አለቅ እኔ ጠይቄ አላቅም። እንድትጠይቆኝው አልፈለገም። የተማረ እየደርሰዋል እናንተ የተማረ እየደረሰ ተምሮ የተመረቀ የደረሰ የደረሰ ይሄው መምህር ሆነው፣ እውነቴ ነው የምላችሁ ሽንት ቤት ሊያጥቡ መጥተዋል። ሽንት ቤት ሊያጥቡ የመጡ ልጆች አሉ። ወንዶች ራሱ መተው ይኸው ሹፍርና ተቀጥረው እየሰሩ ነው። የምሬን ነው የምላችሁ። እኔ ከቤተሰቦች የጀምርላችኋለሁ ከፈለጋችሁ። የአክስቴ ልጅ ራሱ ተመርቆ ማለት ነው ይኸውላችሁ፣ ሁለት ዓመት ነው ሶስት ዓመት ይሁን አላቅም፣ መምህርነት ሰርቶ ከዛ በኋላ በይቃማ መጣና አውድዱ እባለ ይኸው እየሰራ ነው ሹፍርን ኤምባሲ እየሰራ ነበረ፣ እየሰራ ነው። ኤምባሲ ማለት ነው። እናት አይደለም፣ ለምንመጣ የተማሪ እየደረሰ የትም አልደረሰም። እዚሁ ነው ያላችሁ። ኤምባሲም የቀጠረው መንግስት ነው ልትሉ ትችላለች። አይደለም፣ ይህ መንግስት አይደለም የሚቀጥረው ይሄ ሰራተኛ ተፈላልጎ ተፈላልጎ የሆነ ትምህርት ብቻ ነው ያላቅም። ግን የመጣው በይቃማ ነው የመጣው። እውነቴ ነው ብላችሁ። ሌላ ስራ ነበረ የሚሰራው ጅምር ላይ፣ ከዛ ኤምባሲ ይሰራል። አሁን እንዴ እንዴ የተማሪ እየደረሰ የት ደረሰ? የትም አልደረሰም። ከበር ወደ ግቢ አልወጣም ከግቢ ወደ ቤት አልገባ። ስለዚህ እዛው በዛ ነው እና የቤት ኪራይ ነው የሚያቀብሉት ሰርተው ሰርተው። ስለዚህ የተማረ የትም አልደረሰም። ግን እንዳጠይቁኝ የተማረ የደረሰ የተመረቀ የደረሰ በሚለውን ወስኑት እንትን ሊሆንም ሊስተካከልም ይችላል እሱ በራሳቸው ጊዜ ጠብቁት ማለት ነው። እኛ ከዚህ በኋላ የምፈልገው ወልዳ ወልደው አሁን ወልደው ማየት እንጂ እኛ ስለ ትምህርት ስለ መረቃት እኔ ደንታ የለኝም፣ ሀቂቃ ማለት ነው። ምክንያቱም የተማረውና የተመረቀው እዚሁ እንድትዘብዝፎ ያለው የተማረው ስንት እና ስንት ጊዜ የተመረቁትን እራሱ እስከ ዛሬ ድረስ እዛው በተኙበት ነው ያሉት። ቤት የላቸው ምን የላቸው የመሬት ነው ምላቸው ምንም አልሰሩ ምንም እዛው ናቸው። ታለምና አመጣባቸው እንጂ የተማረ የት ደረሰ? እኛም ራሱ አቋርጠን ይኸው ሽንት ቤት እያጠፉ ሽንት ቤት ማጠብ የጠቀመኝ እንዲያውም

ጨዋታ አለ ጌም ጌም ጌም አለ እንትን ላይ ቲክቶክ ሰፈር ላይ ወይ ብሩኬና ሃይሜ እየተናገሩ ነበረ። እና እነሱም ማለት ነው ግሬስ ፋሚሊ ሲጫወት ጌም ሲጫወት እነሱም ነበሩ። ባለፈው ጊፍት እየሰጡ ታብታብ እያደረጉ፣ ስለዚህ እናንተም እንዳትቀሩ ጨርሳችሁ። ሲጀመር እኮ አንድ ናቸው ቲክቶክ ሰፈር ዩቱብ ሰፈር፣ ባላቅም ከቲክቶክ ሰፈር ሁሉም አንድ ነው የጨረቃ ፋሚሊና ግሬስ ፋሚሊ። ስለዚህ ታብታብ እንድታደርጉላቸው ባክብሮ ትጠይቃለሁ። እኔ ታብታብ እንዴት እንደሚደረግ እኳ አላቅም

እንዲያሸንፉ አድርጎ ማለት ነው። ለማንኛውም ሁላችሁም አንድ ሁኑ፣ እጅ ለእጅ ተያያዙ። እጅ ለእጅ ተያይዛችሁ እደጉ ነው የምለው እኔ ሌላ ምንም የምለው ነገር የለኝም። ስለዚህ መቤት ያው ገመድ አፎች ብላ ገመድ አፎች ብለናለች። እንግዲህ ገመድ አፎች ገመድ አፍ፣ እኔ ገመድ አፍ አይደለሁም። አፌ አፌ ያላያችሁትም ለካ አዎ፣ አሁንም አይታይም እንዴ? እንደዚህ በጥሩ አፍ ደህና በሆነ አፍ አቃቂር ስትናገሩ ምን ብለን ነው አፋችን የምታዩት? ከዚህስ በኋላ ፎቶችን ራሱ እንድታዩ አንፈልግም። የምሬን ነው ምላችሁ እንዴ። ከዚህ ይጀምራል እንዴ? ልካችን ወቁ። የምርና መቤት፣ ሶሪ፣ አልተሰደብኩሽም በነገራችን ላይ